ሰላምና ጤና በያላችሁበት ይድረሳችሁ፣ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ ነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርሰው ከእነዚህ መካከል ትልልቆቹን የአውሮፓ ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት ነው የምጋብዘው። ፉአድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አደርጋለሁ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ወልቨርሃምፕተን ወንደረርስ የባርሴሎናውን ተከላካይ ለማስፈረም ፍላጎት አሳይተዋል። ወልቨስ የባርሴሎናውን ተከላካይ ጄራርድ ማርቲንን ለማግኘት ነው ይፋዊ እንቅስቃሴ ለማድረግ እየተዘጋጁ ያሉ የሚመስሉት። ማቲያስ ኩኛህ ወደ ማንቸስተር ዩናይትድ፣ ራያን አይትኑሪ ወደ ማንቸስተር ሲቲ የላኩት ወልቨሶች አዲስ የቡድን ግንባታ ለማድረግም እየተዘጋጁ ነው። የአልጄሪያዊ ኢንተርናሽናል በመጪዎቹ የክለቦች የዓለም ዋንጫ ውድድር ላይ ለመሳተፍ ነው ወደ ማንቸስተር ሲቲ የሚያደርገውን ዝውውር ያጠናቀቀው። ምንም እንኳን ወልቭስ ሁጎ ቦሮን ከውሰት ቆይታ በኋላ በቡድናቸው ውስጥ ለ2025/26 ማቆየት ቢችሉም በዚህ የሜዳ ክፍል ግን ተጨማሪ ፉክክርን እንደሚፈልጉ የሚያሳዩ ዘገባዎች እየወጡ ነው። ባለፈው ሳምንት የወጡ ዘገባዎች ወልቭስ በዚህ ወር ከ21 ዓመት በታች የአውሮፓ ሻምፒዮና ላይ ስፔንን በመወከል እየተጫወተውን ተጫዋች ማርቲንን ለማስፈረም ጠቁመዋል። እንደ ስፖርት ዘገባ ከሆነ ባርሴሎና ተጫዋቹን በ12 ሚሊዮን ዩሮ ለመሸጥም ክፍት እንደሆኑ ጭምር ነው እየተገለጸ የሚገኘው። ማርቲን በ2024/25 የውድድር ዓመት በስፔን ቡድን ውስጥም ጠቃሚ የቡድን አባል መሆኑን አሳይቷል። በአጠቃላይ በሁሉም ውድድሮች 19 ጊዜ ቋሚ ሆኖ ሲጀምር 24 ጨዋታዎችን ከተጠባባቂ ወንበር ላይ ተነስቶም አድርጓል። በእነዚህ ጨዋታዎችም አንድ ጎልና ስድስት አሲስቶችን ያደረገ ሲሆን ሀንሰፍሊክ ለአሌሃንድሮ ባልዴ እንደ ጥሩ ተጠባባቂ ምትክ አድርጎም ይቆጥረዋል። በሌላ በኩል ባርሴሎና ከተጫዋቹ ሽያጭ ከፍተኛ ትርፍ የማግኘት እድል አለው፣ እናም ተስማሚ ጥያቄዎችን ለመስማትም ፍቃደኛ ናቸው። በተጨማሪም ወልቨስ ማርቲንን ወደ ፕሪምየር ሊጉ ለማዘዋወርም ከተዘጋጁ ከፍተኛ የደሞዝ ጭማሪ ሊሰጡትም ተዘጋጅተዋል ተብሏል። አሁን ባለው ሁኔታ ማርቲን እስከ 2028 ድረስም ኮንትራት ባለው ባርሴሎና መቆየትን እንደሚመርጥ ነው ዘገባዎች የሚያሳዩት። የባልዴ ብቁ ሆኖ መገኘት በመሰረቱ ሁለቱንም ተጫዋቾች ብቁ ሲሆኑ ማርቲን እንደ አማራጭ እንዲመለከቱትም ያደርጋል። ወልቭስ ከዚህ ቀደም በተመሳሳይ ሁኔታ እንደ ኒኮ ጎንዛሌዝ እና አንሱ ፋቲ ያሉ ተጫዋቾችን ለማስፈረምም ሲሞክሩ ሁለቱም ለወልቭስ መደበኛ እግር ኳስን ሊያገኙ ይችሉ ነበር፣ ነገር ግን ወደ ዌስት ሚድላንድስ የመሄድ እድሎችን ውድቅ አድርገው እንደነበር የምናስታውሰው ጉዳይ ነው። የቶትንሃም እቅድ ሁለገባ አጥቂውን ዝውውር መጨረስ ነው። የቶትንሃም ሆትስፐርስ የሳልዝበርጉን የክንፍ ተጫዋች ዶርገሌስ ኔኔን በክረምቱ የማስፈረም ፍላጎት አላቸው። ቲም ቶክ ላይ እንደዘገበው የ22 ዓመቱ ወጣት ከእንግሊዝ ከጀርመን እና ከጣሊያን የበርካታ ክለቦችን ትኩረት ስቧል። ቶትንሃም ተጫዋቹን ለረጅም ጊዜ እየተከታተለው ሲሆን እሱን ለማስፈረምም ጥያቄ ለማቅረብ ዝግጁ እንደሆኑ ጭምር እየተገለጸ ነው። ኔኔ በዚህ የውድድር ዘመን አስራ አምስት ጎሎችን ሲያስቆጥር፣ ዘጠኝ አሲስቶችን አድርጓል። በፊት መስመሩ ላይም በሶስቱ የአጥቂ መስመሮች መጫወት የሚችል ሲሆን ለቶትንሃም የአጥቂ ክፍልም ጥሩ ጭማሪ ሊሆን ይችላል። ብዙ የማጥቃት ሚናዎችን መወጣት የሚችል እንደ ኔኒ ያለ ተለዋዋጭ ማጥቂ በጣም ይፈልጋሉ። ቶትናም በሚቀጥሉ ዓመት ጥሩ ጊዜን ማሳለፍ ስለሚፈልጉ በመጨረሻው ሶስተኛው የሜዳ ክፍል ላይ የበለጠ ጥራትን ለመጨመር ይፈልጋሉ። የቻምፒየንስ ሊግ ቦታን አግኝተዋል። ከአውሮፓ ትልልቅ ክለቦች ጋርም ለመፎካከር የሚያግዙ የተሻሉ ተጫዋቾችን ማምጣት ነው ፍላጎታቸው። ወጣቱ አጥቂ ቶተንሃምን ለመቀላቀል ሊፈተን ይችላል። በእግር ኳስ ህይወት ውስጥም ትልቅ እርምጃ ይሆናል። እናም ራሱን በፕሪሚየር ሊግ ውስጥ ለማሳየትም ትልቅ እድል ሊያገኝ ተጫዋቹ በእንግሊዝ ውስጥም ያለውን መደበኛ እግር ኳስን እድገቱን ሊያፋጥነው እና ታላቅ አቅሙንም እንዲያሟላ ሊረዳው እንደሚችል ጭምር ነው መረጃዎች እየጠቆሙ የሚገኙት። የ22 ዓመቱ ተጫዋች ከ20-25 ሚሊዮን ዩሮ ዋጋ አለው። የሚጠየቀው ዋጋ አቅሙ ላለው ተጫዋች በጣም ምክንያታዊ ይመስላል። እናም ለወደፊቱ ትልቅ አቅም እንዳለው አሁን ባለው ነገር ማረጋገጥ ይቻላል። ቶትናም ሆትስፐር ስምምነቱን ለመጨረስ የሚያስችል አቅም ስላላቸው ተጫዋቹን ለማስፈረምም ይፋዊ ጥያቄ ለማቅረብም ይፈልጋሉ ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩም የሚገኙት። ኒውካስል ዩናይትድ የ27 ዓመቱን ተከላካይ ለማስፈረም ከቻምፒየንስ ሊግ አሸናፊዎቹ ጋር እየተነጋገሩ ነው። ኒውካስል ዩናይትድ የፓሪሰን ጀርሜኑን ተከላካይ ኖርዶ ምክዌሌን በክረምቱ ለማስፈረም ፍላጎት አላቸው። አፍሪካን ፉት እንደዘገበው ከሆነ ማክፓይሶቹ የ27 ዓመቱን ተከላካይ ለማስፈረም ከፈረንሳዊ ቡድን ጋር ድርድር ከፍተዋል ሙኬሌ ለቻምፒየንስ ሊግ አሸናፊዎቹ ቁልፍ ተጫዋች አይደለም ስለዚህም በመንገዱ ላይ ደግሞ ይቆማሉ ተብሎም አይታሰብም ሙኬሌ ከማንቸስተር ዩናይትድ ጋር ባለፈው የክረምት የተጫዋቾች የዝውውር መስኮት መጀመሪያ ላይ ተገናኝቷል ባለፈው አመት ፓሪስ ሰን ዠርሜን በቋሚነት ይለቃል ተብሎ ይጠበቅ ነበር ነገር ግን እርምጃው ሊሳካ አልቻለም በዚህ ክረምት ግን መልቀቁ እየተረጋገጠ ነው የሚመስለው ተጫዋቹ ለቀጣዩ የውድድር ዘመን የሉዊስ ኤንሪኬ እቅድ አካል እንዳልሆነ አስቀድሞ ተነግሮታል። የ27 ዓመቱ ተጫዋች ባለፈው የውድድር አመት በባየር ሌቨርኩዘን በውሰት አሳልፎም ነበር። የረጅም ጊዜ የወደፊት ህይወቱን ለማስተካከል እንደገና የጨዋታ ጊዜ በሚሰጠው ቡድን ላይም ያተኩራል ተብሎ ነው የሚጠበቀው። ወደ ኒውካስል ዩናይትድ መሄድ ለተጫዋቹ ተስማሚ ሊሆን ይችላል። እንደ ቀይ መስመር ተከላካይ እንዲሁም እንደ መሀል ተከላካይ መጫወት የሚችል ሲሆን ስምምነቱን መጨረስ ከቻሉም ደግሞ የሱ ሁለገብነት ለኒውካስልም ትልቅ ጭማሪ እንደሚሆን ጭምር ነው እየተገለጸ የሚገኘው። ኒውካስል ዩናይትድ ተጫዋቹን ለማስፈረም 15 ሚሊዮን ዩሮ ሊያቀርቡ ነው። ተጫዋቹ እስከ 2027 ድረስም ከፓሪስ ሰን ጀርሜን ጋር የሚያቆየው ኮንትራት አለው። በቀጣዮቹ ሳምንታትም ሁለቱ ክለቦች በተመጣጣኝ ዋጋ ለመስማማት ይፈል ይፈልጋሉ። ኒውካስል በክረምቱ የዝውውር መስኮት ቡድናቸውን ማሻሻል ይፈልጋሉ። ኖርዲ ሚኩዌሌም የኒውካስልን ዝውውር ሊወደው ይችላል። ይህ በእንዲህ እንዳለ ኒውካስል የመቀላቀል እድሉ ለተጫዋቹ ማራኪም ይሆናል። ሚኩዌሌም ከእንግሊዝ እግር ኳስ ጋር በፍጥነት መላመድና ራሱን የኒውካስል ቁልፍ ተጫዋች አድርጎ ለመመስረት ብዙ ነገሮች እንዳሉት ነው በርካቶች እያመኑ የሚገኙት። ማንቸስተር ዩናይትዶች የ25 ዓመቱን የሲሪኤ ተከላካይ ለማስፈረም ይፈልጋሉ። ከቶትንሃም ፉክክር የሚገጥማቸዋል ተብሎ ይታሰባል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የተከላካይ ክፍሉን ለማሻሻል እየፈለጉ ሲሆን ኢቫን ንዲካን ኢላማ አድርገውታል ነው እየተባለም የሚገኘው የ25 ዓመቱ ተጫዋች ባለፈው የውድድር ዓመትም ለሮማ ጥሩ ነገሮችን መስራቱን እንዲሁ እየተገለጸ ነው። በፕሪሚየር ሊጉም ጥሩ ነገሮችን መስራት የሚችል አይነት ተጫዋች እንደሆነ ደግሞ በርካቶች ይመሰክሩለታል። የአካል ብቃት እንቅስቃሴው ተከላካዩ እድሉ ከተፈጠረለት ወደ ፕሪሚየር ሊጉ የመሄድ ሀሳብን ሊስበው እንደሚችል ነው እየተገለጸ ያለው። ኢቫን ዲካ ከአርሰናል ጋርም ስሙ እየተያዘ የሚገኝ ተጫዋች ነው። ማንቸስተር ዩናይትድ ጥራት ያለው ተከላካይን በደንብ ነው የሚፈልገው። ማንቸስተር ዩናይትድ ባለፈው የውድድር ዘመን በሊጉ የደረጃ ሰንጠረዥ 15ተኛ ደረጃን ይዞ ያጠናቀቀበት ውጤትን ማስመዝገቡ ይታወሳል እና በፕሪምየር ሊጉ 54 ጎሎች ደግሞ ተቆጥረውበታል። በሚቀጥለው አመት ለዋንጫ መፎካከር ከፈለጉ በኋላ መስመራቸው ማጠናከር አለባቸው፣ እና የዩናይትድ ሰዎች ወደ ቻምፒየንስ ሊግም ለመመለስ በጣም ይፈልጋሉ። ጥራት ያለው የመሀል ተከላካይ ለማስፈረምም በዚህ ክረምት ቅድሚያ ከሚሰጣቸው ጉዳዮች አንዱ ባይሆንም፣ ስምምነቱን ለመጨረስ ግን ይፈልጋሉ ተብሎ እንደሚጠበቅ ነው መረጃው ያጋራው። እንደ አርኤምሲ ስፖርት ዘገባ ለንዲካ ጥያቄ ለማቅረብም ይፈልጋሉ። ቶትናሞች ኢቫን ንዲካን ይፈልጋሉ። ቶትናሞች ለሮማው ኮኮብ ጥያቄ ለማቅረብ እንደሚፈልጉ ተሰምተዋል። በዚህ ክረምትም ክሪስቲያን ሮሜሮን ሊያጡ ይችላሉ እናም የሴሪኤው ኮኮብም ጥራት ያለው አማራጭ ሊሆን እንደሚችል ነው በርካቶች እየገለጹ የሚገኙት። ሁለቱም ክለቦች ስምምነቱን ለመጨረስ የሚያስችል የፋይናንስ አቅም አላቸው። ተጫዋቹ የት ሊፈርም እንደሚችል የሚጠበቅ ነው። ንዲካ በጀርመንና በጣሊያን ራሱን አረጋግጧል። በዚህ የስራው ደረጃ ላይ አዲስ ፈተናን ለመሞከር ይፈልጋል። ለተከላካዩ እንግሊዝ መሄድም ተስማሚ ሊሆን እንደሚችል ጭምር ነው እየተገለጸም የሚገኘው። ባርሴሎና ከቡድናቸው ካፕቴን ጋር ሊለያዩ ዝግጁ ናቸው። የባርሴሎናው ግብ ጠባቂ ማርክ አንድሬ ቴሪሽ ቴገን የወደፊት ሕይወቱ እርግጠኛ ባልሆነበት በዚህ ሰዓት ከበርካታ የአውሮፓ ክለቦች ፍላጎት እየሳበ ነው ተብሏል። የካታላኑ ክለብ በዚህ ክረምት ከ33 ዓመቱ ተጫዋች ጋር ለመለየትም ክፍት እንደሆነ ነው የተዘገበው። የሃንስ ፍሊክ ቡድን የኤስፓኞሉን ግብ ጠባቂ ዮሐን ጋርሲያ ለማስፈረም ተቃርቧል። እንደ ፋብሪትሲዮ ሮማኖ ዘገባ ከሆነ ባርሴሎና የ24 ዓመቱን ዮሐን ጋርሲያ ለማስፈረም ከስምምነት የደረሰ ሲሆን፣ ለተጫዋቹ ዝውውርም የውል ማፍረሻው 25 ሚሊዮን ዩሮን ይከፍላሉ። የአምስት አመታት ውልም ይፈርማል። ባርሴሎና ጋርሲያን የመጀመሪያ ምርጫ ግብ ጠባቂ ለማድረግ አቅዷል። ይህም ቴርሽቴገን ከፍላጎት በላይ ሊሆን እንደሚችል ነው እየተጠቆመ የሚገኘው። በመሆኑም የላሊጋው ሻምፒዮናዎች በዚህ ክረምት እሱን ለመልቀቅም ይፈልጋሉ። ባርሴሎና እስከ 2028 ድረስ የሚያቆየውንም ኮንትራቱን ለማቋረጥም እያሰበ እንደሆነ ጭምር ነው ዘገባዎች እያሰፈሩ የሚገኙት። እንደ ዝውውር ኤክስፐርቱ ፋብሪሲዮ ሮማኖ ዘገባ ከሆነ በርካታ የአውሮፓ ታላላቅ ክለቦች የቴሪሽቴገንን የባርሴሎና ሁኔታ እየተከታተሉ ነው። ጋላትሳራይ፣ ማንቸስተር ዩናይትድ እና ቸልሲ ጀርመናዊውን በመከታተል ላይ ናቸው የቱርኩ ሀያል ክለብ በ2024 25 የውድድር ዘመን መገባደጃ ላይ ክለቡን የለቀቀውን ፈርናንዶ ሞስሌራን ለመተካትም የባርሴሎናውን ካፕቴን ግምት ውስጥ ያስገቡታል ተብሏል በሌላ በኩል ዩናይትዶች ና ቼልሲዎች አንድሬ ኦናና ና ሮበርት ሳንቼዝን ለመተካት ገበያ ላይ ናቸው በሪፖርቱ መሠረት ባርሴሎና በዚህ ክረምት የቴር ሽቴገን ሁኔታ ለመፍታት ይፈልጋሉ ከተጫዋቹ ጋርም ስለ ወደፊት ህይወቱ ውይይቶችን ያደርጋል የ2026 የፊፋ የአለም ዋንጫ መድረሱን ተከትሎ ቴሪሽቴገን በውድድሩ የጀርመን የመጀመሪያ ምርጫ ሆኖ እንዲቆይም መደበኛ የጨዋታ ጊዜን ማግኘት እንደሚኖርበት ነው የሚታሰበው በተጨማሪም ባርሴሎና ለቮንቼክ ሸዝኒ የሁለት ዓመታት ኮንትራት ማራዘሚያ ሊሰጥ መሆኑ እየተዘገበ ነው። የ35 ዓመቱ ተጫዋች በ2024-25 የውድድር ዘመን ጡረታ ወጥቶ በድጋሚ የካታላኑን ክለብ መቀላቀል የቻለ ሲሆን ፖላንዳዊው ግብ ጠባቂ በሃንስ ፍሊክ ቡርን ውስጥም ክለቡ በሀገር ውስጥ ትሬብልን እንዲያሸነፍረርቶታል። እንደ ባርካ ዩኒቨርሳል ዘገባ ከሆነ ባርሴሎና ለግብ ጠባቂው እስከ 2027 ድረስም በክለቡ የሚያቆየውን አዲሱ ልም ሊሰጠው እንደሚችል ጭምር ነው መረጃው እየጠቆመ የሚገኘው። ባየር ሚኒክ ሁለት ወጣት ተጫዋቾችን እየተመለከተ ነው። ባየር ሚኒክ በክረምት ብራድሌይ ባርኮላና ኒኮ ዊሊያምሰን የዝውውር ኢላማዎችን እንዳደረጉ ስካይ ስፖርት ዘግበዋል። ከፓሪሰን ጀርሜን ጋር እያሳለፈው የማይረሳ የውድድር አመትን ተከትሎ ባርኮላ ባየር ሚኒክን እንዲሁ ሊያናግር እንደሚችል ጭምር ነው እየተገለጸ የሚገኘውና ይህንን ተጫዋች ለማስፈረም ሙከራዎችን እያደረገ እንዳለ ዘገባዎች ይጠቁማሉ። ስለዚህ በአርኮላ እንግዲህ አሁንም በአውሮፓ ታላላቅ ክለቦች መካከል በባየር ሚኒክና በሌሎችም ክለቦች ጭምር ራዳር ውስጥ የሚገኝ ተጫዋች እንደሆነ ነው እየተገለጸ የሚገኘው። የ22 ዓመቱ የክንፍ ተጫዋች በ2024/25 የውድድር ዘመን በሁሉም ውድድሮች 21 ጎሎችንና 19 አሲስቶችን በማድረግ አቅሙን ያሳየ ሲሆን በፍሬንች ሊጓን በፈረንሳይ ካፕና በቻምፒየንስ ሊግም የአውሮፓ ትሬብልን ባነሳው ቡድን ውስጥ ትልቅ ብቃቱን አሳይተዋል። እናም በክረምቱ ብዙ ፈላጊዎችን ከአሁኑ እንግዲህ እያመጣ ነው። አሁን ላይ የቡንደስሊጋው ሻምፒዮናዎች ቡድናቸውን ለማሳደግ በግራ ክንፍ መስመር ላይ ተጫዋቾችን ለማስፈረም ሲፈልጉ፣ ባርኮላ በባየር ሚኒክ ኢላማ ዝርዝር ውስጥም አናት ላይ ተቀምጧል። ፓሪሳን ጀርሜን ግን ባርኮላን ከፓርክ ደስፕሪንስ እንዲወጣ ከመፍቀዱ በፊት እድሜውና ተስፋ ሰጪ ብቃቱን ከግምት ውስጥ በማስገባት ከፍተኛ ክፍያ ሊጠይቁ እንደሚችሉ ነው እየተገለጸ ያለው። ባቫሪያኖቹ ተጫዋቹን ለማስፈረም ካልቻሉ የአትሌቲክ ቢልባውን ያኮብ ኒኮ ዊሊያምስን እንደ አማራጭ አድርገውም እንደሚወስዱት ነው የተነገረውም። ስፔናዊው ባለፈው አመትም የስፔን የዩሮ 2024 ድልን ቁልፍ አካል ነበር። ቤልባኦ የውል ማፍረሻው 60 ሚሊዮን ዩሮ ለጥፎበታል። ኒኮ ዊሊያምስ የብዙ ክለቦችን ፍላጎትም እየሳበ ነው። ነገር ግን ስካይ ጀርመኒ እነዚህን ተጫዋቾች የሚያሳትፍ ማንኛውም እርምጃ በሌሮይ ሳኔ ና በኪንግስሌ ኮማን ላይ መውጣት ላይ የተመሰረተ ነበር። ሌሮይ ሳኔ ወደ ጋላት ሳራይ ማምራቱ ተረጋግጧል። እንግዲህ ዘገባዎች እንደሚጠቁሙት ከሆነ ከባርኮላ ና ከዊሊያምስ ለተጨማሪ የባየርን ስፖርት ዳይሬክተር ማክስ ኤርበል የብራይተኑን ኮኮብ ካውሩ ሚቶማ፣ የኤሲ ሚላኑን ራፋኤል ሊያውን ና የሊቨርፑልን ኮዲጋክፖን ጭምር ባየር ሚኒኮች ሊመለከቱ እንደሚችሉ የሚያሳዩ መረጃዎች ናቸው የወጡት። ቸልሲዎች ለእንግሊዛዊ ወጣት ሁለተኛ ጥያቄ አቅርበዋል። ቸልሲዎች ለፊፋ የዓለም ክለቦች ዋንጫ ወደ አሜሪካ ከመሄዳቸው በፊት ጄሚ ባይሮ ጌቲያንስን ለማስፈረም በቡንደስሊጋ ና በቦሩሲያ ዶርትመንድ ጥያቄ አቅርበው እንደነበር ይታወሳል። ነገር ግን ይህ ነገር ሳይሳካላቸው ዝውውር መስኮቱ ተዘግቷል። ለዓለም ክለቦች ዋንጫ ላይ የተከፈተው ዝውውር ያስር ቀኑ መዘጋቱ ይታወሳል። ጌቲያን ስላለፉት ወራት በምዕራብ ለንደኑ ቡድን እንግዲህ ፍላጎት ላይ ቆይቷል። ነገር ግን ሁለቱም ክለቦች በተጫዋቹ ዝውውር ላይ መስማማት አልቻሉም። ከስካይ ስፖርት የወጣ ዘገባ እንደሚያሳየው ከሆነ ቸልሲ ለ20 አመቱ የ35 ሚሊዮን ዩሮ የቅድሚያ ጥያቄ አቅርበዋል። ነገር ግን ዶርትሙንድ የሚጠይቀው ከ50-60 ሚሊዮን ዩሮ የሚጠጋ ዋጋ ባለማሟላቱ ውድቅ ተደርጎበት ነበር። የ2025 የዓለም ክለቦች ዋንጫ እንግዲህ ጁን 14 ዛሬ ይጀምራል። ነገር ግን በውድድሩ ላይ ለሚሳተፉ ክለቦችም የተጫዋቾች ዝውውር የመጨረሻ ቀን አብቅቷል። በዚህም ሰሜዎቹ ለእንግሊዛዊው የተሻለ ጨረታን ማቅረብ አልቻሉም። እንደ አርኤምሲ ስፖርት ዘገባ ከሆነ ፋብሪስ ሃውኪን ዘገባ ከሆነ ቼልሲዎች የመጀመሪያ ጨረታ ውድቅ ከተደረገባቸው በኋላ 50 ሚሊዮን ዩሮ ፕሮፖዛል ለቦሩሲያ ዶርትመንድ ማቅረበዋል። እንዲሁ ደግሞ የሚጠበቀው የኮንፈረንስ ሊግ ሻምፒዮኖቹ ስምምነቱን ለመጨረስ ይሞክራሉ። ነገር ግን ምንም ነገር ካልተፈጠረም አሁን ላይ እንግዲህ በቀጣዩ የዝውውር መስኮት ሲከፈትም በድጋሚ እንቅስቃሴ ማድረጋቸው አይቀሬ ነው። ቼልሲ በጄሜ ባይኖ ጌቲንስ ላይ ያለው አስቸኳይ ፍላጎት የጄደን ሳንቾን በዚህ ክረምት መልቀቅ ተከትሎ እየተነሳ ይመስላል። የክለቡ ተጫዋቹ ባለፈው ክረምትም በውሰት ወደ ስታንፈርድ ብሪጅ ተዘዋውራል። ስምምነቱ የመግዛት ግዴታን ጨምሮ ነበር። ነገር ግን ተጫዋቹ በሳምንት የሚጠይቀው 300,000 ፓውንድ ክፍያ ለመክፈል ቸልሲዎች ፍቃደኛ ባለመሆናቸው የምዕራብ ለንደኑ ክለብ ከዝውውሩ እንዲወጣ አስገድዶታል። ጄሚ ባይኖ ጌቲያንስ ባለፈው የውድድር ዘመን ለዶርትሙንድ 48 ጨዋታዎችን አድርጎ 17 የጎል አስተዋጽኦዎችን አድርገዋል። የ20 ዓመቱ ተጫዋች ለወደፊቱ ለቸልሲ ቁልፍ ተጫዋች እንደሚሆኑም ነው በርካቶች የሚጠብቁት። በተጨማሪም የቡንደስሊጋ ክለቦችም የቸልሲውን አጥቂ በውሰት መውሰድ ይፈልጋሉ። በውሰት እንግዲህ ይህንን ተጫዋች አመቱን በኤቨርተን ያሳለፈውን አጥቂ አርማንዶ በረውሃን የቡንደስሊጋው ክለቦች ፍላጎት እየሳበ ነው ተብሏል። እንደ ስካይ ጀርመኒ ዘገባ አርማንዶ በረውሃ የበርካታ የቡንደስሊጋ ክለቦችም ፍላጎት ላይ ያለ ተጫዋች እንደሆነ ነው እየተገለጸም የሚገኘው። ሊዮኔል ሜሲ እንዲቆይ ይፈልጋል። የኢንተር ማያሚው ባለቤት የሆነው ጆርጅ ማስ ስለ ሊዮኔል ሜሲ የክለቡ ወደፊት ቆይታ አዎንታዊ መረጃን አጋርቷል። አርጀንቲናዊው ድንቅ ኮከብ ከሄሮድስ ጋር እንግዲህ ያለው ውል ገና አላደሰም። አሁን ላይ እንግዲህ ያለው ውል በታህሳስ 2025 ላይ ያበቃል። ነገር ግን አዲስ ኮንትራት የሚያድስበት እድሎች አሉ። ሊዮኔል ሜሲ በ2023 ክረምት ከፓሪስ ሳን ዠርሜን ነፃ ወኪል ሆኖ ኢንተር ማያሚን ተቀላቅሏል። ሜሲ ወደ ማያሚ ካመራ በኋላ በ2023ና በ2024 በታሪክ ለመጀመሪያ ጊዜ ሻምፒዮን እንዲሆኑ አድርጓቸዋል። አርጀንቲናዊው ባለፈው አመትም ሜጀር ሊግ ሶከር በጣም ዋጋ ያለው ተጫዋች ተብሎም ተሰይሟል። ኢንተር ማያሚ ስለወደፊቱ ጊዜ ብዙ ግምቶች ቢሰጥም ሜሲን በክለቡ ረዘም ላለ ጊዜ የማቆየት ፍላጎት እንዳላቸው ነው የተዘገበው። ጆርጅ እንግዲህ ከኢኤስፔን ጋር በተደረገ ቃለ ምልልስ ስለ ሊዮኔል ሜሲ በክለቡ ስላለው የወደፊት ቆይታ ወቅታዊ መረጃን የሰጡት፣ ቀደም ብዬ ምኞቴን ተናግሬያለሁ። ክልሜ አስር ቁጥር አዲሱን ስቴዲየማችንን በመጋቢት ወር እንዲመርቅ ነው። ይሄ ውሳኔ ደግሞ በሜሲ ላይ ነው እና ሜሲ ስራውን እዚህ እንዲያጠናቅቅም እንመኛለን። ከጥቂት ወራት በፊት ስለዚህ ጉዳይ አውርተናል። በክረምት በኮንትራት ጉዳይ ላይም ዜና ሊኖረን እንደሚገባ እናምናለን ከኛ ጋር እንደሚቆይም ተስፋ እናደርጋለን ያሉት ነገር ግን ሊዮኔል ሜሲ ዝምቾት እንዲሰማው የሚቻለንን ሁሉ ስለምናደርግ እንደሚቆይ ተስፋ አለኝ። ሜሲ ሁሌም ተፎካካሪ ተጫዋች ነው፣ ላለው ማሸነፍ ይፈልጋል። በሚቀጥሉት ዓመታት በኢንተር ማያሚ ብዙ ዋንጫዎችን እንደምናነሳም ተስፋ አደርጋለሁ። እዚህ ለደጋፊዎቹ በሊዮኔል ሜሲ ጉዳይ የምስራችም የመስጠት እየጠበቅን ነው ብሏል። በአካል ብቃት ጉዳዮች ምክንያት ጥቂት ጨዋታዎችን ቢያልፈውም ሜሲ ግን ለሄሮድሶች ያለውን አስደናቂ ነገር እየሰጠ ነው። የአርጀንቲናው ኮከብ ለክለቡ እስካሁን ባደረጋቸው ሀያ ጨዋታዎች አስራ አምስት ጎሎችንና ስድስት አሲስቶችን ማድረግ ችሏል። ጆርጅ ማስ ሊዮኔል ሜሲ እስካሁን ባልተጫወተበት ኮፓ ሊበርታዶሬስ ለኢንተር ማያሚ እንዲጫወትም ይፈልጋል። ጆርጅ ማስ የኢንተር ማያሚው ኮኮብ በኮፓ ሊበርታዶሬስ ሲጫወት ለማየትም ፍላጎቱን አሳይቷል። በደቡብና በመካከለኛው አሜሪካ ባሉ ቡድኖችን ጨምሮ በኮንካካፍ ቡድኖች ብቻ ሳይሆን በሌሎችም ጨምሮ ምርጥ ቡድን መሆን እፈልጋለሁ። አንድ ቀን የምመኘው ነገር ነበር። ኢንተር ማያሚ በኮፓ ሊበርታዶሬስ እንደሚጫወትም ተስፋ አደርጋለሁ ብለዋል። ሊዮኔል ሜሲ በቀጣይ ጁን 14 በሚጀምረው እንግዲህ ዛሬ በሚጀምረው የፊፋ የዓለም ክለቦች ዋንጫ ላይ ኢንተር ማያሚን ለመወከል ይዘጋጃል። ኢንተር ማያሚዎች በውድድሩ የመክፈቻ ጨዋታ በሃርድሮክ ስቴዲየም ከግብፁ አልአክሊ ጋር ጨዋታቸውን እንደሚያደርጉ የሚታወቅ ጉዳይ ነው የቀድሞ ቸልሲ አጥቂ ቶሬ አንድሬ በዚህ ክረምት ማይክ መኞ ላይ እንግዲህ ኢላማ ያደረጉት ሰሚዎቹን አድንቋል። የኤሲ ሚላን ግብ ጠባቂ ከሮበርት ሳንቼዝ የተሻለ በመሆኑም ቡድኑን እንደሚያሻሽለው ያምናል ቶሬ ከሜትሮ ጋር ባደረገው ቆይታ ነው ይህንን የተናገረው። ነገር ግን ማይክ ሜኞን ለማስፈረም የነበራቸውን ነገር ውድቅ ማድረጋቸውንና ና ከዝውውሩ ራሳቸውን ማግለላቸው የሚታወስ ነው ቼልሲዎች። ነገር ግን ይህ ሰው ሲናገር ማይክ ሜኞን ማግኘት ብልህ ውሳኔ እንደሆነ ና በዚህ ከምት ዝውውሩን ማድረግ እንዳለባቸው ተናግሯል። አክሎም ፈረንሳዊው ቡድኑን በቀጥታ እንደሚያሻሽለውም ያምናል። በቼልሲ ውስጥ ስላለው የግብ ጠባቂ ቦታ ብዙ ወሬዎች ተናግረዋል። እዚህ አንድ ነገር ሊፈጠር የሚችል ይመስለኛል። ለእኔ ጥሩ ፊርማ ይመስለኛል። እንደ ቼልሲ ያለ ክለብም ግብ ጠባቂ ላይ ጥርጣሬ ካለ ተተኪ ማምጣት አለበት። በሮበርት ሳንቼዝ ላይ ጥርጣሬ ስላለ የማይክ ሜኞ ፊርማም ወዲያውኑ ቡድኑን ያሻሽላል። ለእኔ በጣም ጥሩ ፊርማ ይመስለኛል ሲልም ጭምር ነው የተናገረው። ቼልሲዎች ያሁን ላይ በሳንሴሮ በኩል የተጠየቀውን 30 ሚሊዮን ዩሮ ለመክፈል ሚልቅ 21 ሚሊዮን ዩሮ ብቻ አቅርበው እንደነበረ ዘገባዎች ያስረዳሉ። ነገር ግን በቀጣይ ቀናት በአዲስ ጥያቄ ፈረንሳዊውን ግብ ጠባቂ ለማምጣት ጥረት እንደሚያደርጉ ይጠበቃል። ሚላን ግብ ጠባቂውን ለመልቀቅም ይገደዳል ተብሎ እንደሚታሰብ ነው ዘገባዎች የሚያሳ ያሳዩ ቶሪ አንድሬ ሰሚያዎቹ ኖርዌያዊውን የፊት አጥቂ አንቶኒዮ ኑሳንም የማስፈረም እድልን እንዲጠቀሙ ጭምር ነው እንዲሁ እየተናገረም የሚገኘው የኖርዌይ ብሔራዊ ቡድን ለትንሽ ጊዜ እንግዲህ እንደተመለከትኩት፣ ነበር። እዚያ ውስጥ አንዳንድ ትልልቅ ኮኮቦች አሉ። ነገር ግን ቸልሲ ኤርሊንግ ሃላንድን ወይም ማርቲን ኦዴጋርድን ከኖርዌይ ብሔራዊ ቡድን መግዛት አልቻሉም። አንቶኒዮ ኑሳን የሚባል ተጫዋች ደግሞ አለ። እሱ በጣም በጣም አስደሳች ነው ብዬ አስባለሁ። ከጣሊያን ጋር ሲጫወት አይቼዋለሁ። በዚያ ጨዋታ ላይ አስደናቂ ነበር። የቸልሲ ኮኮቡን መግዛት የሚችል ይመስለኛል፣ ሲልም ነው የተናገረው። ቸልሲዎች ቸልሲዎች በ2023 ኑሳን ለማስፈረም ሞክረው፣ ነገር ግን የክንፍ አጥቂው ዝውውሩን አልተቀበለውም ኑሳ በዚያ ክረምትም ከብሬንትፈርድ ጋር ተገናኝቷል። ነገር ግን የጉልበት ችግር እንቅስቃሴውን እንግዲህ አቁሞት እንደነበር የሚታወስ ነው። ቶሪ አንድሬ ሲናገር ለቸልሲ ሀያ ጎሎችን ሊያም ዴላፕ እንዲያስቆጠር ይፈልጋል። የቸልሲ አጥቂ ከሆንክ ከሀያ በላይ ግቦችን የማስቆጠር እድል አለው። ስኬታማ መሆን ከፈለግክ ከሀያ ጎሎችን ማስቆጠር አለብህ። ዴላፕ በሊጉ ልምድ ያለው በቀጣይ ዓመትም ደግሞ በሊጉ የምንጠብቀው ተጫዋች ነው። ቸልሲም እስከሱ ብዙ ነገሮችን ይጠብቃል ሲልም ጭምር ነው የተናገረው ቶሪ አንድሬ። ማንቸስተር ዩናይትድዎች ዶና ሩማን ለማዘዋወር ጠይቀዋል። ነገር ግን ትልቅ እንቅፋት ይገጥማቸዋል። ማንቸስተር ዩናይትድ የፓሪስ ሰን ዠርሜኑን ግብ ጠባቂ ጃንሉጂ ዶና ሩማን ለማዘዋወር ጥያቄ ማቅረባቸውን ዘገባው ጨምሮ ገልጿል። ማንቸስተር ዩናይትድ በዚህ ክረምት አዲስ ቁጥር አንድ ግብ ጠባቂ በመፈለግ ላይ ይገኛሉ። ምክንያቱም የአሁኑ ግብ ጠባቂ አንድሬ ኦናና የወደፊት እጣ ፈንታ ላይ እርግጠኛ አለመሆን ቀጥሏል። ኦናና ክለቡን የተቀላቀለው ከሁለት ዓመታት በፊት በ47.1 ሚሊየን ፓውንድ ቢሆንም በኦልድ ትራፎርድ መጥፎ ጊዜን ያሳለፈ ሲሆን፣ የተለያዩ ዘገባዎች ክለቡ በዚህ ክረምትም ሊለቀው እንደሚፈልግ ይጠቁማሉ። ወደ ማንቸስተር ዩናይትድ ሊዘዋወሩ ከሚችሉት ግብ ጠባቂዎች መካከል አንዱ የአስተን ቪላው ኤሚሊያኖ ማርቲኔስ ሲሆን በውድድር ዘመኑ መጨረሻም ጨዋታ ላይ በቪላ ፓርክ ደጋፊዎችን መሰናበቱ ይታወሳል። በማርቲኔስ ዝውውር ላይ ምንም አይነት መሻሻል ባይኖርም አንድ ዘገባ ዶና ሮማ በዩናይትድ እጩዎች ውስጥም እንደሚገኝ ጠቁመዋል። እንደ ኢኤስፒኤን ዘገባ ከሆነ የዩናይትድ ባለስልጣናት ጣሊያናዊውን ወደ ክለቡ ለማምጣትም ይፈልጋሉ። ነገር ግን ትልቅ እንቅፋት ይገጥማቸዋል። ያ መሰናክል የሆነው ደግሞ እንደ ዘገባው በዚህ የውድድር ዘመን የፓሪሰን ጀርሜ የቻምፒየንስ ሊግ ስኬት አንዱ አካል የሆነው ዶና ሮማ ዝውውሩን አይፈልግም የሚል መረጃ ነው የወጣው። የ26 ዓመቱ ተጫዋች በአለም ላይ ካሉ ምርጥ ግብ ጠባቂዎች አንዱ ተብሎ የሚታይ ሲሆን ቡድኑ ለመጀመሪያ ጊዜ የቻምፒየንስ ሊግ ዋንጫን እንዲያነሳም ትልቅ አስተዋጽኦን ማድረግ ችሏል። የእንግሊዝ ደጋፊዎችም በዌምብሌይ የፍጻሜ ጨዋታ እንግሊዝ በጣሊያን ስተሸነፍም ሶስት የፍጹም ቅጣት መቶችን ያዳነበት የዩሮ 2020 ጨዋታንም አይረሱትም። ሪፖርቶች እንደገለጹት ከሆነ ዩናይትድና ኢንተር ሚላን ዶናሩማን ለማዘዋወር ወኪሉ ኤንዞ እንዲሁ አነጋግረዋል። አሁን ያለውልም በሚቀጥለው የወረዳ ዓመት መጨረሻ ላይ ያበቃል። ይህ ማለት ፓሪስ ሳን ዠርሜን እና ተጫዋቹ በአዲስ ውል ላይ መስማማት ካልቻሉ በቅናሽ ዋጋ ሊገኝ እንደሚችል ነው። በርካቶችም ያምኑት ዶናሩማ አሁን ላይ ያለው ውል ካለቀ በኋላ ለመቆየት እንደሚፈልግ ለስካይ ኢታሊያ ተናግሯል። የፓሪስ ሳን ዠርሜኑ የስፖርቲንግ ዳይሬክተር ልዊስ ካምፖስ ዶናሩማ በክለቡ እንዲቆይም ከፍተኛ ፍላጎት እንዳለው ታውቋል ነው እየተባለም የሚገኘው ነገር ግን ዶናሩማ ከለቀቀ በምትኩ ሉካስ ቼቫሊየርን ለማምጣትም ዝግጁ ናቸው። ዶናሩማ ከአምስት ዓመታት በፊት ከኤሲ ሚላን በነጻ ዝውውር ፓሪሰን ጀርሜንን የተቀላቀለ ሲሆን ለፈረንሳይ ሻምፒየንነትም በሁሉም ውድድሮች 154 ጨዋታዎችን ማድረግ ችሏል። ዩናይትድ በተጨማሪም በክረምቱ የዝውውር መስኮት ማርቲኔዝን ለማስፈረምም ከአስተን ቪላ ጋር ግንኙነት ማድረጉን ተዘግቧል። የማንቸስተር ዩናይትድ ኮኮብ የቀድሞ አሰልጣኙን የዝውውር ኢላማ ሆኗል። የማንቸስተር ዩናይትድ አጥቂ ራስመስ ሆይላንድ የኤሪክ ቴንሃግ ቡድን ባየር ሌቨርኩዘን የዝውውር ኢላማ ሆኖ ብቅ እያለ ነው። እንግዲህ አንዳንድ ዘገባዎች እንደሚጠቁሙት ከሆነ በ2023 ክረምት ማንቸስተር ዩናይትድን ከአታላንታ የተቀላቀለ በኋላ በሁለት የውድድር ዘመናት 62 ጨዋታዎችን አድርገው 14 የፕሪምየር ሊግ ግቦችን ብቻ ነው በማስቆጠር ጥሩ ያልሆነ አመታቶችን አሳልፏል። የዴንማርኩ ኢንተርናሽናል አሁንም በቀድሞ አለቃው ኤሪክ ቴንሃግ ያደን ይደነቃል። እናም ስትሬት ኒውስ እንደዘገበው ከሆነ የኔዘርላንዱ ታክቲሽያን ከሆይላንድ ጋር እንደገና መስራት እንደሚፈልግ ነው የዘገበው። ባለፈው ሳምንት በአልፍሬዶ ፔዱላ ላይ እንግዲህ ከቼንድ ኦፍ ሳይድ ላይ እንደተገለጸው ከሆነ ሆይላንድ በኢንተር ሚላን ስለሚፈለግ ተጫዋቹ የፈላጊ ክለቦች ችግር እንደሌለበት ነው መረጃዎቹ ሲያሳይ የነበረው። ቴንሀክ ከሆይላንድ ጋር በዩናይትድ ሰርቷል። እናም የሱን ምርጡን ለማግኘትም ታግሏል። ነገር ግን ምናልባት የ22 አመት ወጣት በቡንደስሊጋ የተሻለ ሊሆን ይችላል። ፋብሪትሲዮ ሮማኖ ና ማርክ ብሩስ በከቸንድ ኦፍሳይድ አምድ ላይ እንደጻፉት ቴንሀክ ከአሌሃንድሮ ጋርናቾ ጋርም ለመገናኘት በጣም የሚፈልግ ይመስላል። ዩናይትዶች በዚህ ክረምት የአጥቂያቸው እንግዲህ ተጫዋቾቻቸው አብዛኞቹ ለመልቀቅ ዝግጁ ናቸው። ማቲያስ ኩኝሃን ከወልቭስ ዩናይትድ ተቀላቅሏል። ብሪያን ምቤሞ ወደ ኦልትራፎር ለመዘዋወርም ከጫፍ የደረሰ ነው። በዩናይትድ የአጥቂ ባህር ያላቸው ተጫዋቾች ዝውውር በዚህ ክረምት የሚጠበቅ ይሆናል። ሆይላንድ ከዩናይትድ ለመውጣትም ተስፋ የቆረጠ አይመስልም። ነገር ግን በእርግጥ ውሳኔው የራሱ አይሆንም። ተጫዋቹ ከቀናት በፊት በማንቸስተር ዩናይትድ ለመቆየትም እንደሚፈልግና ያለውን ኮንትራትም እንደሚጨርስ ቢናገርም በማንቸስተር ሰዎች ግን እሱ እንዳሰበው እንደሚታይም ነው ዘገባዎች እየጠቆሙ እንደሚገኙ እየተገለጸም የሚገኘው፣ ቦሪሲያ ዶርትመንድ የቀድሞ ኮከባቸውን ለማስፈረም ፍላጎታቸውን ገልጿል። ማንቸስተር ዩናይትድ በዚህ ክረምት ለመሸጥ የተዘጋጇቸው የኮከቦች እጥረት የለም። ዩናይትድ የማቲያስ ኩኝ ዝውውር ከጨረሱ በኋላ የብሪያን ኢምቤሞን ስምምነቶች በፍጥነት ለመጨረስም ይፈልጋሉ። ከኢምቤሞ ዝውውር በኋላ ለሚመጡ ተጫዋቾችም ገንዘብ ለማግኘት ከተጫዋቾች ሽያጭም ከፍተኛ ክፍያን ማመንጨት እያሰቡ ይገኛሉ። አራት ኮከቦች ዩናይትድን በክረምቱ ይለቃሉ። ጄደን ሳንቾ፣ አንቶኒ፣ ማርከስ ራሽፎርድ ና አሊሃንድሮ ጋር ናቸው አራቱ አጥቂዎች ሲሆኑ ዩናይትድ የመጨረሻውን ሶስተኛ የሜዳ ክፍል ሙሉ ለሙሉ ለማደስ በዝግጅት ላይ ይገኛል ከኩኛህና ከብሪያን ምቤሞ በኋላ አዲስ አጥቂ ፈርማል ሩበን አሞሪም ከቪክተር ዮከርሽ ጋር ሊገናኝ ይችላል የሚል ተስፋ እያደገ ነው። ለማንኛውም ማንቸስተር ዩናይትድ ይህንን ዝውውር ከማድረጉ በፊትም ሳንቾን በተመለከተ መፍትሄዎችን ማግኘት ይፈልጋሉ። ዩናይትዶች ቼልሲን የአጥቂ የክንፍ አጥቂን ላለማስፈረምም በመወሰናቸው አምስት ሚሊዮን ፓውንድ አግኝተዋል። ዩናይትዶች ሳንቾን በሩበን አሞሪም የመጀመሪያ ቡድን ውስጥ እምሌ ማካተት ፍላጎት የላቸውም። ዘ አትሌቲክ እንደዘገበው ሳንቾ ለሶስተኛ ጊዜ ለቦሪሲያ ዶርትመንድ ሊፈርም ይችላል። የጀርመኑ ቡድን በተጫዋቹ ላይ ፍላጎት እያሳየ ነው። ጄሚ ባይኖጌቲያንስ ወደ ቼልሲ ለመቀላቀል በዝግጅት ላይ ነው። ካሪም አድየሚ ሊለቅ ይችላል። በዚህም መሰረት ደግሞ ዶርትሙንድ አዲስ ተጫዋች ፍለጋ ላይ ናቸው። እናም ሳንቾን ለማስፈረም ፍላጎታቸውን ገልጸዋል። ሪፖርቱ በዋነኝነት ሳንቾ በእግር ኳስ ሕይወቱ በሙሉ ከግራ ክንፍ የተጫወተ ቢሆንም ወደ ዶርትሙንድ ከተመለሰ ግን በአዲስ ቦታ እንደሚሰለፍ ተነግሯል። የቡንደስሊጋው ቡድን ቡድን ሳንቾን በአሰልጣኝ ኒኮ ኮቫች 3 4 2 አንድ አስተላለፍ ውስጥም ከሁለቱ አስር ቁጥር ሚናዎች ውስጥ አንዱን ለማጫወትም እቅድ እንዳላቸው ጭምር ነው እየተገለጸ የሚገኘው። ቪክተር ዮከርሽ ክለቡ ባደረገበት ጭማሪ ሲቆጣ የሳዑዲንም ጥያቄ ውድቅ አድርጓል። ቪክተር ዮከርሽ ከማንቸስተር ዩናይትድና አርሰናል ጋር ስሙ በተደጋጋሚ በመነሳቱና በአውሮፓ መቆየት ስለሚፈልግ የሳዑዲ ፕሮሊግ የቀረቡለትን አስደናቂ ኮንትራቶች ውድቅ ማድረጉ ተዘግቧል። አጥቂውን ለመሸጥ የገቡትን ቃል ባለመፈጸማቸው ስፖርቲንግ ሊዝበንንም ተቆጥቷል። በሌኪፕ ላይ በቀረበው ዘገባ አርኪላል ቪክተር ዮከርሽን እንግዲህ ለማስፈረም ለማግኘት ከፍተኛ ፍላጎት ነበረው። ቪክተር ኦስሜን ውድቅ ካደረገባቸው በኋላ በዚህ ሳምንት ለቪክተር ዮከርሽ ጥያቄ አቅርበው ነበር። አጥቂው በአውሮፓ ለመቆየት ስለሚፈልግና ለመንቀሳቀስ ፈቃደኛ ባለመሆኑ በፍጥነት ውድቅ አድርጎታል። ሪካርድ አክሎም እንደዘገበው ከሆነ ቪክተር ዮከርሽ ስፖርቲንግ ሊዝበን አሁን ላይ ወደ ፕሪምየር ሊግ እንዲያመራም ዋጋው ከፍ እንዳደረጉበትና ከፍ ያለ ዋጋን እንግዲህ እንደጠየቁ ጭምር ነው መረጃው እየወጣ የሚገኘው። በክረምቱ እንግዲህ 65 ሚሊዮን ዩሮ ለመልቀቅ ከክለቡ ጋር ስምምነት ነበረው፣ ነገር ግን አሁን ላይ የፖርቱጋሉ ቡድን 80 ሚሊዮን ዩሮ ዋጋ ለጥፈውበታል። ማንቸስተር ዩናይትድና አርሰናል አጥቂ መስመሩን ለማጠናከር ሲሉ ከቪክተር ዮካሽ ጋር ተወያይተዋል፣ ነገር ግን ዝውውሩ ላይ ገፍተዋል ሄዱም። ማንቸስተር ዩናይትዶች ከቪክተር ኦስሜን ጋር ስማቸው ተያይዘዋል ተጫዋቹ ወደ ሳኡዲ ፕሮ ሊግ መዘዋወሩን ውድቅ ካደረገ በኋላ ሊያም ዴላፕን ይፈልጉ ነበር፣ ነገር ግን አጥቂው በምትኩ ቸልሲን መቀላቀሉን መርጧል። አርሰናል በዚህ ክረምት የሳዑዲ ፕሮሊግ ኢላማ ከሆነው ቤንጃሚን ሸስኮ ጋር እየተደራደረ ነው። የአረብ ለብዚ ሹኮኮ በአውሮፓ የመቆየት ፍላጎት አለው፣ እናም ወደ መካከለኛው ምስራቅ ለመሄድም እቅድ የለውም። ስለሆነም አርሰናል ቤንጃሚን ሸስኮን የማግኘት እድሉ ከፍተኛ ነው። ማንቸስተር ሰነትሮች የቻምፒንስ ሊግ ውድድር ላይ ቢኖሩ ኖሮ የአርሰናሉን ኢላማ ያስፈርሙ ነበር ሲል ፋብሪሲዮ ሮማኖ ተናግረዋል። ፋብሪሲዮ እንደገለጸው ከሆነም ማንቸስተር ዩናይትዶች ለቪክተር ዮከርሽ በሚቀጥለው የውድድር ዘመንም ለቻምፒየንስ ሊግ ብቁ ቢሆኑ በዚህ ክረምትም 99 በመቶ ውሉን ይጨርሱ ነበር ሲልም ነው የተናገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፎአር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ስለቆያችሁ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በስፋት የምንገናኘውናል። መልካም ጊዜ መልካም ቀን እንዲሆንላችሁ ጭምር ነው በአክብሮት የምመኘው።